አቶ መሀመድ አሰፋ ጣቢያችን ካነጋግራቸው የሆስፒታሉ ተገልጋዮች መካከል ሲሆኑ፣ ለመታከምና ለማሳከም እየመጣን ሆስፒታሉ በብዙ ችግሮች የተሞላ በመሆኑ ሌላ ችግር ይዘን እየተመላለስን ነው ሲሉ ቅሬታቸውን ይገልጻሉ። ከሽንት ቤት አኳያ ሽንት ቤት እንደምታዩት ነው። የጽዳት የተሟላ ጽዳት የለም፣ ብቻ ቤቱ ተሰርቷል። የተሟላ ጽዳት የለንም። ሕጻናቶች የሚተኙበት የለም፣ አዋቂ የሚተኛበት የለም። በየበረንዳው ነው የሚተኙት። ይሄ የተኙትን በትክክለኛ ሕክምና ያገኙ፣ መድኃኒት ከውስጥ የለም ከውጭ አምጡ ነው የምንባለው። ወባ እንዳለ ህዝቡን አስተኝቶት ነው ያለው። ቴፒ ሆስፒታል ላይ ስትመጡ አገልግሎት አሰጣጡ ህዝቡ በሚጠብቅ ልክ አይደለም። ምክንያቱም ካርድ አካባቢ ብትሄድ ካርድ ክፍለ አካባቢ ብትሄድ ጦርነት ነው ማለት ይችላል። በቃ ግጭት ነው። ምክንያቱም የመጣውን ሰው በተራ ሲዞ በተራ ማስተናገድ ሲቻል በምን እነሱ የሚፈልጉትን ብቻ ነው የሚፈልጉትን ብቻ ነው የማስተናገድ የምትችሉ ስንቱ ከሩቅ መጥቶ ቅድም የመጣን ወረፋ ይዞ ማስተናገድ ሲችሉ ፍለፊት የመጣን ብቻ ካጋገኙ ከዛ ከሌላው ጋር ሌላ ሲድብና ዛቻ ቃላቶች ነው የሚጠቀሙበት። የቴፒ አጠቃላይ ሆስፒታል ስራ አስኪያጅ አቶ ተገኝ ገቦ በበኩላቸው የቅሬታ ምንጩ በየጊዜው እያደገ የመጣው የታካሚ ብዛት መሆኑ ነው ይላሉ። ቴፒ አጠቃላይ ሆስፒታል ያው የቅርብ ጊዜ አስር በኋላ ከመጀመሪያ ደረጃ ሆስፒታል ወደ ሁለተኛ ደረጃ ሆስፒታል ያደገ ሆስፒታል ነው። ስለዚህ አሁን ባለው ሁኔታ ይሄ የታማሚ ቁጥር መጨመር የወባ ወረርሽኝ ከመጨመሩ ጋር ተያይዞ እየተፈጠረ ነው። ስለዚህ ሰው ያው አሁን ወባ ታማሚ ቁጥር በመጨመሩ በድንገተኛም በሌሎች ተኝቶ መታከሚያ ክፍል አካባቢ ቁጥሩ ስለበዛ የአልጋዎች እጥረት፣ የተለያዩ የሕክምና ግባቶች እጥረት ስላሉ ይሄንን ያው የወረርሽኙን ለመግታት የመጣውን ሰው በእንደዚህ አይነት ሁኔታ አስተኝተን ነው እያክምን ያለ ነው። ከመጸዳጃ ቤትና ንጽህና ጋር ተያይዞ ለተነሳው ቅሬታ ችግሩ ከመሰረቱ ተቋሙ ሲገነባ ከጤና ጣቢያ ወደ ሆስፒታል ያደገ እንጂ በሆስፒታል ደረጃ ታስቦ የተሰራ ያለመሆኑን ተከትሎ የመጣ ችግር ነው ሲሉ ነግረውናል። አሁን የጽዳት ሁኔታን በሚመለከት ያው ይሄ ሆስፒታል ወደ ሆስፒታል ሲያድግ መጀመሪያ ጤና ጣቢያ እየነበረ ነው የቴፒ ከተማ ጤና ጣቢያ የነበረ ነው። ቴፒ ጤና ጣቢያ በነበረበት ጊዜ የነበረ መጸዳጃ ነው። ወደ ሆስፒታሉ ሲያድግም ያድግም በአቅራቢያ ጤና ጣቢያው በአቅራቢያ ሽንት ቤቱ የሆነው ስለዚህ፣ ወደ ሆስፒታል ሲያድግ በራሱ በግንባታው ሳይሆን ጤና ጣቢያ በነበረበት ወቅት ያደገ ስለሆነ ሽንት ቤቱና ድንገተኛ ክፍል መቀራረቡ ከዚህ ምክንያት የተነሳ ነው። የቴፒ አጠቃላይ ሆስፒታል ሜዲካል ዳይሬክተር ዶክተር እንዳለው አባይ የተገልጋዮች ቅሬታ ተገቢ መሆኑን ተጋርተው የመድኃኒት እጥረቱ የተከሰተው ከሆስፒታሉ የገቢ አቅም የተነሳ መሆኑን ነው ይላሉ። ያን ዳ ወደ 2.5 ሚሊዮን ብር ከፍለን 1.4 ሚሊዮን ብር ያልተከፈለ ዳለ። ያ ደግሞ ይብሳ በአዲሱ አሰራር ባመጣው መመሪያ መሰረት የተበደር ነውን ብር ካልከፈን ያው መድኃኒቶችን እንደማይሰጡን ነው የተነገረ እና በተደጋጋሚ ያደረግ ነው። የሸካ ዞን ጤና መምሪያ ኃላፊ አቶ እምሮ ወየሳ ሆስፒታሉ ላይ የተነሳው የሕዝብ ቅሬታ ትክክል መሆኑን ተጋርተው ችግሩን ለመፍታት እየተሰራ መሆኑን በስልክ ጣቢያችን ለጠየቀው ጥያቄ ምላሽ ሰጥተዋል። የአገልግሎት አሰጣጥ ላይ የሚነሱ ቅሬታዎችን ለማጣራት ሞክረናል። ማጣራት ሞክረን ብቻም አይደለም ከስድስት አባላት በላይ ያሉ ውስጥ አገልግሎት አጣሪ ቡድን አደራጅተን ዝርዝር ጉዳዮችን ከአገልግሎት አሰጣጥ አንፃር ገብቶ እንዲያው ካደረግን በኋላ ውስጥ ያሉ ችግሮች በሁለት ዋና ዋና ዘርፍ ላይ ተመስርቶ እንደሚነሳ ማጣራት ችለናል ማለት ነው። አንደኛው ከባለሙያ አገልግሎት አሰጣጥ ወይንም በትክክል ጊዜውን ጠብቆ ሰዓቱን ጠብቆ የሚመጣውን ተገልጋይ አክብሮ አገልግሎት ከመስጠት ጋር ያሉትን ጉድለቶች ጋር የሚነሳው ቅሬታ አለ። ሁለተኛው ደግሞ በተቋሙ ውስጥ ያለው የአቅርቦት ወይንም ከመድኃኒት እና ሌሎች የምርመራ ጉዳዮች ጋር የሚገናኝ ቅሬታዎች አሉ። ውስጥ ይህን ገብተን አጣርተናል። እውነቱንም እውነታም ያላቸው ቅሬታዎች መሆናቸውን ከለየን በኋላ ዝርዝር ጉዳዮችን ለይተን ይህ ችግር ያለባቸው ዲፓርትመንቶችን በትክክል ከተለዩ በኋላ የስራ አመራር ቦርዱም ጭምር ለይተን ጠርተን ስራ አመራር ቦርዱም በጉዳዩ ላይ ቁጭ ብሎ ምክሮበት የማስተካከያ አቅጣጫዎችን ወስኖ ልናል። አሁን ስራ ጀምረናል። በቀጣይ ሆስፒታሉ በሙሉ አቅሙ አገልግሎት እንዲሰጥ ለማድረግ የቦርድ አባላት የተለያዩ ውሳኔዎችን ከማስተላለፍ ጀምሮ ምቹ ሁኔታ ለመፍጠር እየተሰራ መሆኑን ከስፍራው ያገኘ ነው መረጃ ያመላክታል።